ግራዝማችን እሳቸውን የሚመስል የወንድማችን ልጅ አለ። እስራኤል ይባላል ስሙ። እስራኤል የጌጣ ጌጣ ታውቁ የለኛ ወንድም የእሱ ልጅ ጌታነ፣ የጌታነ ልጁ እስራኤል ይባላል። እስራኤል የሚባል እሳቸውን ነው፣ ግራዝማች በቃ እሳቸውን ነው። እጅጉን ነው የሚመስለው መልኩ፣ ምኑ። አንደስ ይላል ተደውሎብኝ ነው። እና እጅጉን እጅጉን ነው የሚመስል የጌታነ ልጅ፣ አንድ ልጅ ያለው ረጅም ነው። እስራኤል ነው የሚባለው ስሙ። እሳቸው ነው የሚመስል እንኳን ሌላ ልጆቻቸው እንደሱ አይመስሉም ይባላል። እና አባታችን ይሄ እኮ እጅጉን ነው የሚመስል ይል ነበረ፣ ነፍሱን ይማርና። አንተ ብዙ እንግዲህ በጣም ብዙ ዘጠና ምናምን ስለገባ በጣም ብዙ ሰው ብዙ ሰው ነው የምታስታውሰው። ሰላም፣ እንዴት እግር ጣለ ዛሬ? ስሜ ዘመረ ዛሬ። የመጣሁበት አንደኛ ደስታ ልገልጽልህና ሁለተኛ ቅላማ እንድመጣ ነው እንጂ አርባ ሶስት የቤቱም ጊዜስ ነይል ይገዛል። ሌላው ነገር ግን ለቱጃር ወርቋ አይተነው ዛሬ ተቆርጦ አግኝቼው ማታልስ ሙቪ እያየሁ የሆነ ሰው ላከልኝ ያንተን በጣም ደስ ይላል። ከዚያ ላኩለት ላኩለት ከዋሳፕ ላኩለት። በጣም ይገርመዋል። ግጥሙን ቆይ እስኪ ላሳይ። ወርቁ ደስ ይለዋል። በጣም በጣም በጣም በግጥም ሌቦችን ሸንቆጥ የሚያደረግ መንግስትን ሸንቆጥ የሚያደረግ ሰው ነው። አይፈራም። ብዙ ጊዜ ታስሯል። ብዙ ጊዜ ተፈቷል። ይኸው አሁን ዘጠና አምስት አመት ሊሞላ ሆነው ትንሽ ወር ነው የቀረው። እስኪ እንስማው አንድ ጊዜ ይሄ ይሄ ደርሶታል ደርሶታል፣ ራሱ ነው የሚሆነው። አርሻለው የአንተን እንግዲህችንን በጣም ትልቅ ሰው ነው። ስማቸው ዘመረ ይባላል ለማታውቁት አርቲስት። ስማቸው ዘመነ ዳኛው አለ ሌፎ ሌፎ ብሎ የዘፈነው የመጀመሪያው ለፎ

ዋርካው ተሮና ተሮና እንዴት ነሽ አገሬ? ዋርካው ተሮና ተሮና አትገነጠይ ለም ዋርካው ተሮና ተሮና በነገረ ሰሪ ለም ዋርካው እስኪ በጣም ካሴት ነበረ በጣም የሚገርም የሚገርም ካሴት አለ። እሱ ካሴት ምን አለ ወደ ዩቲዩብ ቢጫን ለምንድን ነው ወይ እርዳታ አድርገልልህ። ለምን እንደገና ማለት ራሱኑ ወደ ዩቲዩብ ለምን ያልተጫለበት? እስኪ ከድሮ ዘፈኖችህ አንድ ሙሉን ካሴት እንዳለ አውቃለሁ ሙሉ ስራ እንዳለ አውቃለሁ። እስኪ አንዱን እስኪ አንዱን በቃ የምታስታውሰውን ደስ የሚልን ዘፈን እስኪ ዝፈነው።

አንድ አንዴ አንዴ አንዴ የእናንተ ችግር አይደለም፣ የእኔ ነው። ዋይፋይ አንኤክስፔክትድ ይሆን እንትም ዋይፋይ ሲቋረጥ ዋይፋይ አገናኝቸው ስለነበረ ነው። በዳታ በጣም ጥሩ ሰምታችሁታል ዘፈኑ። እባክህ ምትኩ፣ ልጆቼን አደራ እንዳታጋጫቸው ከግርግዳው ጋራ። ምትኩ እንግዲህ የሚስቱ ሽማ ነው። የሚስቴው ሽማ ሳላውቀው ያውቀኛል። ገበያ ደርሼ ስመጣ ቀና ወይ ይለኛል። ገበያው ቀና ወይ ማለት ነዋል አለ። ላፋታ ይለኛል። የጫንኩትን ጭነት መጫኛውን ላፋታ ላዋርድ ይለኛል እህሉን ምናምን ወይ ደግሞ የቻይጋ የቻለውን ነገር ላወርድልህ ላግዝ ማለት ነው ላዋርድ ይለኛል ግን ሳያውቅ ያውቀኛል በጣም ስሜ ማለት በጣም የሚገርም ሰው ነው ስሜ ዘመረ ማለት በጣም የሚገርም ነው ታምረኛ ሰው ነው ይቅርታ የኔትወርክ ችግር ነው። ችግር የለም። ኖ ፕሮብሌም ኖ ፕሮብሌም። እስኪ ባንክ አካውንት ንገረን የሚሉ ሰዎች አሉ። እሺ አንድ

ጀርመን ያለህ ወንድማችን ውረድ ብለህ አስወርደዋል። እባክህ ገንዘቡን ላክለት። እኔ ከመጻፌ በፊት አንተ አናግረኝ ወይም ደግሞ ና ካለህ ጀርመን ያለ ወንድማችን አሁን መግባት ትችላል። አንድ ቁጥር አሳየው። አርቲስት ስሜ ዘመረ በመካከላችን ላይ ይገኛል። እድሜው እንግዲህ ዘጠና አራት አልፏል፣ ወደ ዘጠና አምስት ሲጠጋ ነው። ያው ትልቅ አባት ነው። አንዳንድ አማራ ጠሎች ይሄ ሻሽ ይሄ መጥቆሪያ ሰዎች ወደ ማርጀ ሲሄዱ አምላካቸውን ለመገናኘት የሚጸልዩበት ነው። ሻሹ ደግሞ የአባቶች ክብር ነው። የአማራ ክብር ነው። የኢትዮጵያ አባቶች ክብር ነው። ስለዚህ እሱ ቄስ አደለም ካህን አደለም። እየመጣችሁ እናንተ ደግሞ ከዚ ከአጋሜና የጋሎች ደንቆሮች፣ እኔ በጣም አዝናለሁ። እየመጣችሁ የምትሳድቡ ሰዎች አይቼዋለሁ። የጋላ ክብር የለኝም ለጋሎች። ኦሮሞዎችን የመንካት አልፈልም። ጋላ ጋላ ነው። ይሄ አጋሜም አጋሜም እየመጣችሁ የአማራ ጥላቻ ስላለባቸው ቄሱ መለኩሰው ይዘፍናል። ስኮ ካህን አይደለም ስኮ አልመለኮሰም፣ አልመለኮሰም ካህንም አይደለም። ስለዚህ እሱ እሱማራ አባት ነው የፈለገውን መስፈን ይችላል መጨፈር ይችላል መግጠም ይችላል። ለን እናንተ ስመለኩሳቸው የአራት አመት ልጅ ሰላማ ስማቸው በጦርነቱ ምክንያት ሰላማ ብያት የአራት አመት ልጅ ያለ ሲኖርቋ የተለ የዘመቱ ጊዜ የተወለደ የስንት አመት ልጅ አለች ነው? እንዴት ነው? አይለቅም ስማቸው አስራ አንድ አመቱ ነው የመጀመሪያ ያሉት አሁን ባለቤት እ ይህቺን ምን የሰመቱ ጊዜ ሳይጣሉ ከመሪው ጋራ በወሎ ሰላም

አስራ ስድስት ልጅ ወልጄ ወልጄ እብድ ወቶለት ሞቶ ስለለ ብዬ አራቱ ሞተዋል። አስራ ሁለቱ አለ አስራ ሁለቱ ግን አሉ አሉ። ከኒ ሌላው ራሱን ችሏል። አንዳንድ የከተማ ቦታ ሰጥቼዋለሁ። እዚህ ሀገሬ ላይ ሳልወረስ ገና የዚያን ቄስም ጓቸን ነው የፈየሳድ ሌሳል ዋ እስኪ ስማቸውን ጥራቸው የልጆች ጠቅላላ አዎ

እዛ አቶ ሙኑ አቶ ሙኑየኳ በህይወት የለም። አቶ አበባውም ወደ ውጭ መጥቷል። ሌሎች ግን እናንዱ አለም ምናምን አሉ። እስካሁን እየሰሙ ነው ፍሬድ ነበር እንሳ የድለሳ ደግሞ ገነቱ ሆቴል እንት ሰሜኑ ሆቴል ብርሃኑ ነጋ አሸልሞኛል። እነ ብርሃኑ ነጋ ፎቅ ሌሎች ክበብ አምስት ሰርግ ነበር እና

ሞጣ ሞጣኔ ያለ አሁን ይህን ሊያዲስ ይሄ በሩ ላይ ይልፈሰፈሳ ቅድም ስሳለም ሳርሳለም አሉል አሁን ያለው ሞጣ ባህርድኔው ነፍሷን ይማረው እና አርባ ሳንቲም ቢራ ባለበት የምንጠጣባት የድነሳ ያጎቱ ልጅ ነው አይደል? አዎ፣ የድለስ ያጎቱ እሱ ነው የሚያማታ። በቃ ሀገሩ ወዲ ያለ ወዲ በቃ ሞ ጤና ያለው የት ነው ያለ? ጋሽ ጥበው የት ነው ያለ? ሞጣ ያለ ጋቡሞጣ ምን እየሰራ ነው? ጋጅ ጥበቡ እንደ የቻይና ብር ገማችሁ ነው። በቶ እንዳይረደህ ያረገ ጥበቡ ዘንጋው ነው። ጥበቡና ሸጋይ እኮ ጓደኛ ናቸው። ታውቃለ? አለው እስኪ ሰዎችን ስማቸውን ቆይስ፣ ለምለሚቱ ከዚያ

ስጽፍበት ከስ አንተ ልጅ ተረጋጋ ምናምን ላይ ነበር። አንደኛ አድናቂ ምስግዳ ጋሽት አርጅቷል፣ አርጅቷል ያረጃል ማለት ነው። ጥበቡ ጥበቡ ጥሩ ሰው ነው። ብዙም መጥፎ የሚባል ሰው አይደለም። ዘውዴ ሻሸ ዘውዴ በላይ ዘውዴ የትልቅ ሰው ዞሮ ናቸው። ዘመዴም ሳይሆኑ በሰዴ አቦ በሰዴ አቦ እኮ ነው። አዎ፣ ዘመዶቼ ሳይሆኑም አይቀሩም እና ይሄ እንዲያው ከምን እንደወጣ ፖለቲካውን የሚያበላሽ መችም ወይ እንዳንተ ቆርጦ ለሀገር እርዳታ ረደ እዚህ እየሰርገሰበሰ እንደሞ

እንደ እናቱ ቆንጆ ነው፣ በጣም መልኩ በጣም ያምራል። ጋሽ ልለሳ በጣም ያምራል። ልለሳውን እየሰማ ስለሆነ ጋሽ ልለሳም እየሰማ ነው። በጣም የማከብረው ወንድሜ ነው።